ጂሃድ ላይ አገኘው አንድ ካፊር ዛኔት ጋር ደከመን። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ጂሃድ ላይ አገኘው አንድ ካፊር ዛኔት ትገለዋለህ። ስትገለው ግን ካፌር ቢሆንም አገላልን አሳምር፣ አስተታቱ አስተራረዳችሁን አሳምር እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ ዋል፣ አንድ ሰው ቢላውን በደንብ አድርጎ ይሳል። ደከምን። ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው? ይህንን ማን የሚሰማን ይሄንን ማነው የሚያቆመው? ይሄንን አው ይብቃ። ተነማመር ነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ህዝባችን እረፍት ይፈልጋል። ሰላም ይፈልጋል። ነጻነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ስለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋ ስለ እኛ ደም ፈሰሰ እኮ በርሱቁ ስለ እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው? የበደል ነው ምንድን ነው? የበደል ነው። ዝም ማለት መረጋጋት፣ እንዳበሩት አለማበድ ሀገሬ ህይወቴ ማለት ታሪኬ ማለት ወንጀል ነው። ጠሉናል ዝም አለ ያቃጥሉናል፣ ዝም አልነ። ይፈጁናል ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ፣ በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ፣ ጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተ ክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን እንኖርአለን ወይ? ታስታውሳላችሁ፣ ጀዋር ተከበበ። ማንከበቡ እነሱ፣ ለምን ተከበበ እኛ፣ ታረድነ እንዴ? የተከበቡ እነሱ፣ ምንታረድ እኛ እኛ ስንታረድ ለምንድን ኦርቶዶክስ አይ እሽተውት ሳጫሉ ሞተ። ኦርቶዶክስ ነው ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው ሰው ነው። ሊሞት አይገባው። ማን ገደለው? እነሱ ስለገደሉት ማን ሞተ? እኛ የተቃጠልን እኛ የሞትን እኛ። እንዴ አልበዛም? በደሉ አልበዛም ወይ? ቀንበሩ ከበደን። ሁሉ ነገር እኛ ላይ ነው የሚወረወረው፣ ሃይማኖታችን ትክክል ስለሆነ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 እኛ ደግሞ እናንተን እንከተላለን። አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የስራው አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለሁ። አይዞህም የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለም ሰው አለም የሚለውን መልእክት ቢሰሙ ይገባል። በካድሬዎች በስልጠና መልኩ የሚሰጡ ነበሩ። ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሀሳብ የያዙ ትርክቶች ነበሩ እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ። እነዚህ ክርስቲያን መሆን መሞት ክርስቲያን መሆን መገደል ክርስቲያን መሆን መከራ መቀበል ያለ ወላጅ መቅረት ቁስሎ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ የኢትዮጵያ እኮ ነፍሷል። አስብ እንግዲህ እዚህ ደግሞ ለዛው ሙዚቃ አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው የተያዙት ተያዙ ተይዞ የታፈኑት ታፍነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው። እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ታሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ እዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ላይ ድህነት ሳይቸግራት፣ የሰላም እጦት ሳይቸግራት፣ አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች። ወደ ደቡብ ደግሞ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ። የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ፣ የታመሙ ታክሞ ሲድን በቃ ተውት፣ አብሮ ለመኖር ሲባል ይቅር ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል፣ ምንም ያምልክ ምን፣ ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድን ናቸው? ወይ ሃይማኖት አልባ ናቸው፣ ወይ ጨካኝ ገዳዮች ናቸው። እንዲያው ምድጃውን የለም ከድነነዋል። ከዚህ በኋላ እሳቱ ተነስቶ አያቃጥለንም አይባልም። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት ነው የተጀመረው፣ በሻሻ ላይ መናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። አስር ዓመት በላይ ከሆኑታል፣ እየመረጡ መግደል ከተጀመረ። የተያዘ እቅድ የለም እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። ሰውነታቸው መጥረቢያ በቢሏን በለው በምንም በምን የተሸነታተረ ህፃናት፣ እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድን ነው የምንሰራው? ለምሳሌ መንግስትን ማን ነው የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ። ሲያለቅሱ ይቻቸዋለሁ አቡነ ይሳቅ በጣም ነው ደስ ያለኝ።